ለአምስት ዓመት ያህል ማስክ አውልቃ አታውቅም፣ እና እናቴ እግሯ ስር ሊሆን ወደቀችው፣ በቃ ልጄን ከሰው ፊት አቁምልኝ ያለች። ትምህርቴን ተምሬ አልጨረስም ነበር፣ ምክንያቱም የሰውንን ልጅ ንግግር ከባድ ነው። ያው ደነገርኩሽ፣ ግን ያው ቻልኩት እንደምንም። ሰላም ሰላም፣ ፍሬንዶችዬ እንዴት ናችሁልኝ? ሁሉ አማን ነው ወይ? አብርሸ የቄራው ነኝ። ዛሬ መጥቻለው። ዛሬ እንግዲህ መግቢያው ላይ እንዳያችሁት እንግዲህ አንድ አሳዛኝ የሆነ ታሪክ ይዤላችሁ ነው የመጣሁት ማለት ነው። እስኪ ከዚህ ታሪክ በደንብ እንማርበታለን፣ እንወያይበታለን። በአጠር ባለች ቪዲዮ እስኪ ቪዲዮ ሪያክት እያደረግን የቤተሰቧንም የልጅቷንም ሁኔታ እያየን ሀሳብ አስተያየታችንን እንሰጣለን። ከእናንተ የሚጠበቀው ላይክ ላይክ ላይክ፣ እንዲሁም ደግሞ ለቤቴ አዲስ የሆናችሁ ሰብስክራይብ ማድረግ ነው አትርሱ ያው ወደ 200ሺ እየተጠጋን ነው። 200ሺ አስገቡኝ፣ ግድ የለም ይሄ 200ሺ ስል ቆየሁ አይደለ? ምን ይደረግ? ያው አበሻ ነን እንግዲህ። ያው እቺ ቀዩዋን እንዳንነካ ተረግመን ይሁን ምን ይሁን አላውቅም። ምን ይለይ ሲሆን እትላል። ንኩት ግድ የለም ንኩት፣ እንደው ድፈሩ፣ ወቅ ዛሬ እስኪ ድፈሩ። ለማንኛውም እስኪ አንድ ቪዲዮ ልጋብዛችሁን የመጣሁት ብዙ ኢትዮጵያውያን እኛ ኢትዮጵያውያን የሰውን ልጅ ይጎዳል፣ ምን ያስከትልበታል ምናምን ብለን አናስብም፣ አንዳንድ ነገሮችን ስናደርግ ማለት ነው። እና በጎደለ የአንድ ሰው የሆነ የጎደለው ነገር ካለ የሆነ በቃ መከትከት፣ መርገጥ፣ ምናምን ማፈራገጥ ነው እንወደው። እና ይሄ ተገቢ አይደለም፣ ነግበኔ ብለን እናስብ። እኛ ሙሉ ጤና ሰጥቶን ወይም ደግሞ ሙሉ ማንነት ስብዕና አለን ብለን የምናስብ ከሆነ በልጃችን፣ በልጅ ልጃችን ሊደርስ ስለሚችል ያው ከእንደዚህ አይነት ነገር ብንቆጠብ፣ እንዲህ አይነት ሰዎችን ስናይ ብናበረታታቸው፣ ምንም ኮንፈርት እንዳይሰማቸው ከማድረግ ይልቅ ኮንፈርት እንዲሰማቸው ማድረግን ብናዳብር ብዬ አስባለሁ። ወሬ ያለበዛባችሁም ወደ ቪዲዮ እንግባና እስኪ እንያው እስኪ መግቢያ ላይ የተናገረችውን እንስማና በመጀመሪያ ግን ይህንን የጥርስ ክሊኒክ በጣም ሳላደንቀው ሳላመሰግንም አላልፍም። በዚህ አጋጣሚ ወደ ቻናሌም ሳመጣው ኩራት ይሰማኛል። ለምን? እንዲህ አይነት በጎ ምግባር የሚሰሩ ሰዎችን ጥሩ ነገሮችን የሚያደርጉ ሰዎችን አበረታታለሁ። ለምን? መልካም በመስራት ስለማመን ማለት ነው ስለዚህ እዚህ የጥርስ ክሊኒክም ሄዳችሁ መታከም ትችላላችሁ ማለት ነው። ያው ማስታወቂያ ተከፍሎ ምናምን ምናምን እንዳይመስላችሁ አይደለም፣ እንደዛ አይደለም ታሪኩ። እንደው መናገር ስላለብኝ ነው። እና ሄዳችሁ ቲክቶካቸውንም መከተል ትችላላችሁ። ያረጉትን ስታዩ እውነትም ጥሩ ሰዎች እንደሆኑ ትገነዘባላችሁ ብዬ ስለማስብ ነው። እንቀጥል፣ እስኪ ወደ ቪዲዮ እንግባ፣ ስሙልኝ ለአምስት አመት ያህል ማስካው ልቃ አታውቅም እና እናቴ እግሯ ስር ነው ወደቀችው። በቃ ልጄን ከሰው ፊት አቁሜ ያለች። ትምህርቴን ተምሬ ያልጨርስም ነበር። ምክንያቱም የሰውን ልጅ ንግግር ከባድ ነው ያው። እና ያው በቃ ራሴን አሳምኜ እንደዛ ቀጠልኩኝ። ያው የፈነኝ ብዙ ነገር አለ ትራንስፖርት ላይ ምናምን ግን ያው ቻልኩት። እንደሰማችሁት ነው ማለት ነው። ከተናገረችው አንጻር የሰው ልጅ ምን ያህል ተጽዕኖ የሰው ልጅ ላይ እንደሚፈጥር ማሰብ አያቅትም። ለምን እንደነዚህ አይነት ሰዎች አሁንች እህታችን እንግዲህ ጥርሷ በጣም የወጣ ነው በጣም ክፍተት ያለው ነው ምናምን። ለአምስት ዓመት እንግዲህ ማስክ አድርጋ ላይክ እንደ ኮሮና ማለት ነው ማስክ አድርጋ እድሜዋን ሙሉ ስትኖር የነበረች ናት። አምስት ዓመት ማለት ያኔ አስቡት፣ ቀልድ አይደለም። አምስት ዓመት እንደዚህ አይደለም በኮሮና ጊዜ የዛን ጊዜ እንኳን ለምናደርገው አስሬ እያወለቀን ምናምን ነው። እች ልጅ በሽተኛ ሆና ወይ ምናምን አይደለም እኮ እንደ ማንኛውም ጤነኛ ሆና የተፈጠረች ጥሩ አስተሳሰብ ያላት የተማረችም ናት። ገባ ብለን እናየዋለን። ነገር ግን ጥርሷ ብቻ ስለተበላሸ አፏ ጋር አካባቢ ያው ጥርስ በጣም ለሰው ልጅ በጣም ግንኙነት ስላለው በዚህ አፍራ ብቻ ተሸማቃ እንትን የምትል ናት። ስለዚህ እስኪ እንቀጥል እያል ስንገባ የበለጠ ታሳዝናለች ልጅቷ ከነ ቤተሰቧ ማለት ነው። ስሙልኝ። በጥርስሽ ምክንያት የማትረሽው ነገር ምንድን ነው? የማረሰው ነገር የሆነ ጊዜ አማርኛ አስተማሪ ነበረች፣ ግነት ስለሚባል ማለት ነው። እኔ ምሳ ዳረገች አስተማሪሽ? እንዴ አሁን ለምሳሌ የፊቨን ጥርስ ሲኖትራክ ያሳልፋል ብንል አለችና ያው ሁሉም ሰው ነው ይሳቅ። ስንተኛ ክፍል ላይ ነው እሺ? አሁን ከግለሰብ አለፈና ትምህርት ቤትም ገብታ በምትማር ሰዓት ምሳሌ የሚሰጥ አንድ ድንጋይ ደነዝ ማሀይባን አይደሉ? አሁን በዘመድ በምን በምን አይደለ የሚገባው። ምንም አይሁን ምንም ስራ እንደነዚህ አይነቶቹ በቃ እንግዲህ ስሙ አስተማሪ ነው አይደለ? አስተማሪ ከሆነ ማስተማር ነው እንጂ ሰውን መንቀፍ ወይም ደግሞ አንዱን ረግጦ ለአንዱ ማስተማር አይደለም። አስተማሪ እስከሆነ ድረስ ሁሉንም ተማሪዎች እኩል አይን አይቶ በእኩል መብት ሊያስተናግድ ይገባዋል ብዬ አስባለሁ። እንዲሁም ደግሞ ለአነጋገሩ ለከት ሊኖር እንዴ። አንድ ሰው እኮ አስተማሪ ሲሆን እኮ ማሰቢያው ተደፍኗል ማለት አይደለም። ይልቁንም ሰፋ ብለዋል ብለን ስለምናስባል እንዴ። ልጆቻችንንም ምንም የምንሰጠው ለአስተማሪ ከቤተሰብ ባሻገር አስተማሪ የራሱ የሆነ ለልጆች የሚያንጸው ነገር ስላለ ነው። በእነሱ ታንፀንም ነው እኛ እዚህም ደረጃ የምንደርሰውና ማለት ነው፣ ከቤተሰብ ቀጥሎ አስተማሪ ስለሆነ ማለት ነው። ስለዚህ እንደነዚህ አይነት አስተማሪዎችም እባካችሁ፣ እንደነዚህ ትንሽ ምሳሌ ስትሰጡ ከራሳችሁ ጋር እስኪስጡ መስጠት ካለባችሁ ምን ያህል እንደ የሰው ልጅ ይሰማዋል ብላችሁ አታስቡም እንዴ? አይምሮ የላችሁም እንዴ? ቀጥል ቀጥ፣ ምን እንዳለች ስሙ። እኔ ግን በወቅቱ የሚገርምሽ ዶክተርን የጨረሽ በቃ፣ ረሳሁት። በማክስቱ ትምህርት ነበር ፎከስም ጓደኞቼ ብዬ ማስባቸው ሳቁ ምናምን። እንዴት ግን ብዬ ገርሞኝ ወቅቱ አለፍኩት። እሺ እንግዲህ ጓደኞቼም ሳቁ ምናምን። የአሁን ዘመን ጓደኝነት እናውቀዋለን። ያኔ በቃ ዝም ብሎ ሸክላ በሉት በቃ፣ እንደዚህ እያዛል ከለቀቅ ሲል ከሽ ነው በቃ ስብርብር። ከዛ በኋላ የለም ምንም እኔ በጓደኝነት በአሁን ዘመን እኔ አላምንም። እኔ ራስህን አድን የሆነበት ዘመን ላይ ቁጭ ብዬ ጓደኛ የልብ ጓደኛ አለኝ የልብ እንዲህ አልልም። የልብ ጓደኛ ብሎ ነገር በእኔ ጋር አይሰራም። ስምንት ነጥብ። ይህንን እመኑ። ለምን እኔ የልብ ጓደኛ ብዬ አቅርቤው ከዛ በኋላ የሰው ልጅ ሲተነፍስ ደስ ሊል የለ ከአሁን ቀደም ነገራቸው። ከዛ በኋላ ሚስጥራችሁን፣ ምናችሁን፣ የቤታችሁን ገበና፣ የላይፋችሁን ምናምን ፕራይቬት ላይፋችሁን እንዳለ ዘርግፋችሁ በቃ የልብ ጓደኛ ያለ እሱ ትላላችሁ አንተ የልብ ጓደኛ እንዳልከው እሱም ደግሞ የልብ ጓደኛ አለው ለልብ ጓደኛው ይነግሯል። ያ ያ ያለ መዘዝ ይመጣል ማለት ነው። ስለዚህ ሚስጥሮቻችንም ምኖቻችንም በውስጣችሁ ያዙ። ለአንድ ሰማይና ምድርን ለፈጠረው አምላካችሁ እንደኔ ለእሱ ብቻ ንገሩት። እኔ ሰው በቅቶኛል። በዚህ ዘመን ሁሉም ነገር አይቻለሁ። በዚህ ሚዲያም ይሁን በስደት ላይፍም ይሁን በሁሉም ደረጃ እኔ ያነፀኝ በላይፌ እራሴ እራሴ ላይ መቶ ነው የተማርኩት ስለዚህ በዚህን ዘመን በዚህን ሰዓት እኔ ስደት ላይም እኔ ጓደኛ የልብ የምለውም የለም። የልብ አይደለም ጓደኛ የሚል ነገር አይመቸኝም። እኔ ጓደኛዬ ማን ነው? ሚስቴ ናት። ጓደኛዬ ማነው? እህቴ ናት። አለቀ። ከዛ ውጭ ውሸት ውሸት። እያንዳንዱ ሰው ቀን ነው የሚጠብቅል፣ ላይክ እንደዚህ ችልጅ ማለት ነው። አሁን የልብ ጓደኛ ምናምን ኖች ናቸው አይደል? አብረዋት የሚጫወቱ ምናምን ይህኔ ኮ የሚያጽናኗት ምናምን ነው። ልክ አስተማሪው ልክ እንደዚህ አሽሙር ሲናገርና ሲቀልድባት ግን አብሮ የሳቁት እነሱ ናቸው። የልብ ጓደኛ ወይም ደግሞ ልቡን ተውት፣ ልባችሁ ይጥፋና የልብ ጓደኛ ብሎ ነገር የለም። እናንተን አይደለም፣ እሺ፣ እነዛን ነው። እና ቢያንስ እንኳን ለአስተማሪው ኖ ቲቸር እንደዚህ እኮ አይባልም፣ ይባላል። እሷ መናገር ባችል እንኳን አየህ፣ ጓደኛ ማለት ዲፌንስ የሚያደርግ በቃ የሚጠነቀቅል ሲሆን ነው ጓደኝነት፣ እንጂ ዝም ብሎ እንደ ከብት ውድቀትህን በውድቀት ላይ ቆሙ የሚስቅ ከሆነ ይህ ጓደኛ አልለውም። ይህንን አስተውሉልኝ። ቀጥሉ ደግሞ አንድ ሰው በጉድለቱ ወይም ደግሞ በሌለው እስፔሻሊ ደግሞ ኔቸር በሆነ ነገር ላይ እንደ ምሳሌ አድርጎ የዛንን ሰው ሞራል መንካት ከአስተማሪዎች የሚጠበቅ ነገርም አይደለም። ኖርማሊ እች ልጅ በእጇ ያልሆነ ነገር ነው መቀየር ማችለው ነገር ነው። እና አስተማሪዎች የተማሪዎችን ልጆቻችንን ደግሞ ሞራል የመጠበቅ ኃላፊነት አለባቸው። እች ዶክተር እኔ ተመችታኛለች፣ እውነት ለመናገር ወድጃ ታለሁ ለምን ብትሉ ወደ ውስጥ ስንገባ እናየዋለን። እንዳልኳችሁ ነው። እኔ መልካም የሚያደርጉ ሰዎች ለእኔ ውስጤ ናቸው፣ በቃ ውስጤ ውስጤ ናቸው ስላችሁ እውነት ለመናገር። ስለዚህ እዚህ ጋ አሁን ዶክተሯም የጥርስ ሐኪሟም ያልተናገረችው ይህንን ነው። አስተማሪዎች ስነ ስርዓት አድርጉ። ከአስተማሪም ባለፈ ግለሰቦችም ኢትዮጵያውያን፣ እኛ ኢትዮጵያውያን እንደዚህ ሙዳን ያዝ ግድ የለም ተዉ፣ በቃ አሟልቶ ሲሰጠን ጌታ ምስጋናውን ክብሩን እሱ ይውሰድ ብለን በቃ መቀመጥ እንጂ የሆነ የጎደለው ሰው ስናይ ሙድ ለመያዝ በጎደለው ነገር ላይ እንደ ጦር አድርገን ለመውጋት መጣር ምናምን ያ መዘዝ ያመጣል። ነገ ኮ እንደዚህ በጥርሷ በምኗ ሙድ ያዘዝክ ሁሉ ምናምን በአደጋ በምናምን ሰላሳ ሁለት ጥርስህን ያለ ውሃ ልጥቅመ ሁሉ ትችላለህ ነገ ኮ በድድ እያልክ ትመጣለህ። ስለዚህ ተው በቃ እያንዳንዱ ነገር ስትናገሩ ሆነ እንትን ሲሉ ሰውን ይጎዳሉ የሚለውን እያስተዋለን ቢሆን መልካም ነው እላለሁ። እንቀጥል እስኪ ስሜት ብቸኝነት ስሜት ተሰምቶች ያቃል። እናቴ ያለችው ደም ከኔ ጋ ግን አንዳንዴ ደግሞ እናቴ መኖሯ ረስቼ ደግሞ ብዙ ነገሮች ሞክሬያለሁ። አንድ ቀን አጣት አለው ነበር ማስበው የመጨረሻ ተስፋ የቆረጥኩት ስራ ላስቀጥራት እጄ አትሆንም አለኝ። የፊት እች ለዚህ ስራ ብቁ አደለችም አለኝ። ከዛን ወዲ አላምንም ነበር። ልጄን ማገኛት አይመስለኝም ነበር እኔ እንጃ። እንደሰማችሁት ነው እንግዲህ የእናት አንጀት እናት እሳት ወለደች እንዳትውጠው እሳት ሆነባት እንዳትተወው ልጅ ሆነባት፣ የሚባለው ነገር ነው እንግዲህ እየሆነ ያለው እንግዲህ። አስቡት። ስለዚህ ዙሪያዋን እንዳለች ልጅ በዚህ በደካማ ጎን ነው አማካኝነት ሁሉም ማላገጫና መሳለቂያ ሲያደርጉት ራስን እስከ ማጥፋት ደረጃ የገባችበት በቃ ሙከራ ወደ ማድረጉ እንዲሁም ደግሞ ቤተሰቧ ጭንቀት ምናምን። ይህን ጭንቀት ያመጣው እኮ ምንም የተለየ ነገር ሆኖ አይደለም። ይሄ እንደ ትልቅ ዲል ይሄ ጥርስ ማጣት ምናምን ምናምን እንደ ትልቅ ዲል ታይቶ አይደለም። ከምንም በላይ እዚህ ምድር ላይ የሚያሳዝነውና የሚያስፈራው ነገር የደረሰበት ችግር አይደለም። ዋናው ነገር የሰው ሰው ምን ይለኛል የሚለው ነው። ሰውን በቃ ሰው ሰው ምላስ አጥንት የላትም አይደለ ግን አጥንት ትሰብራለች። ያንን አንገነዘብም። በይበልጥ ደግሞ የአበሻ ምላስ ምላስ እንዳይመስላችሁ ምላስ እንዳይመስላችሁ ስላችሁ እኛ ኮ እዚህ ሚዲያ ላይ የቆየነው እኮ ይሁን ችለን በቃ ጨጓራችንን እየላጠን እሺ እያለን እንጂ ስንት ነገር ሳይደርስብን ቀርቶ አይደለም እኮ። ግን እኔ ደስ የሚለው ማንንም አልሰማም፣ ማንንም አልሰማም። ይኸው ስንት ዓመት ሚዲያ ላይ ማንንም አልሰማም፣ ልሰማም አልችልም። ለምን በእርግጥ ነው፣ አሁን ከደረሰበት ልጅቷ አንፃር የሚደርስባት ነገርና የሚወረወርባት ድንጋይ ይጎዳታል እንጂ እንደኛውን ሚዲያ ከሆነ ማንም መጥቶ አፉን ቢከፍት ምን ቢል፣ የመጀመሪያው እና የመጀመሪያው ፈጣሪ አምላክ እንደው ይመስገን። ከቴክኖሎጂዎቹ ሁሉ የምወደው ነገር ብሎክ የሚባል ነገር ነው። ብሎክ ብሎክ ብሎክ አድርገ ተሸኘዋለህ። በቃ አራ ነጥብ አያየህም። ነገር ግን እንደነዚህ አይነቶቹን ደግሞ ስትጎዱ ደግሞ መልካም አይደለም ብዬ ነው ማስበው ገባችሁ? በእርግጥ ነው የሚናገሩ ሰዎች ምናምን ምናምን ከጀርባዬ ነው ብለው አሁን እንደኛ እንደ ሚዲያ ያለው ከጀርባዬ ናቸው ያሉት ምናምን ብዬ እንዲህ የሆነ አባባልን ልጠቀም እችላለሁ። በቃ ከኋላ ያሉ ያውሩ። ምንም ከኋላ ያለ ሁሌም ማውራት ነው ስራው፣ ወደፊት ነኝ ምናምን ልል እችላለሁ። ነገር ግን በዚህ አይነት ጉዳት ውስጥ ያሉ ግን ከቤተሰብም ጀምሮ እስከእሷ ጭምር ብዙ ነገሮችን መስራት የምትችል አቅሙ ያላት እናየዋለን። ልጅ ሰብረው ሊያስቀምጡ በምን በዚች ምላስ አጥንት በሌላት ምላስ አስተማሪ ከተማረ ጀምሮ ማለት ነው። አፍሪካዊ አይደለን ምንም የተማረው ደነዝ፣ ምኑ ደነዝ፣ ድንዙዝ፣ ማያስተውል ምላሱ ላይ እንደመጣ ነው የሚናገረው እንጂ። ከዚህ እንግዲህ አስቡት፣ ምላስ ላይ የምታወጣው ከዚህ ጨምቀ ነው አይደል እንዴ? አይ እዚህ አይጨምቁም። በእይታ ብቻ ዝርግፍ ያደርጋል ያ ሰው ይጎደዋል። ስለስብዕናው፣ ስለምኑ አይጨነቁም። ይሄንን ነው ምላችሁ። እንቀጥል እንዴት የሚል ጥያቄ ከፈጣሪ ጋር ገብቼ ነበር። እና በቃ በሞት ይሄን ነገር መገላገል እንደምችል አስቤ ነበር፣ ከአንዴም ሶስቴ። ያው ሞክር ያለው ራሴ ነ ራስሽን ለማጥፋት ካለብኝ ከዚህ ነገር ራሴን ባጠፋ ነው መገላገለው ብለሽ በማሰብ ምክንያቱም ያው የለኝም፣ ቤተሰቤን መጠየቅ አልፈልግም። እነሱም ያሉበትን ስታተስ አውቃለሁ። ስለዚህ መጠየቅ አልፈልግም። እዚህ ጋር ሰማችሁ አይደል ብር የለኝም። ቤተሰቦችንም ኢኮኖሚዎችን ኮመናሚያቸውን አቃለው አለች። እሺ ግን የፈራችው አሁን እች ልጅ ብቻዋን ብትሆን ኑሮ ሰው የሌለበት ቢሆን ኑሮ በዚያ አይነት እንዲ ጥርሷ እንዲሆኑ ምናምን እንዲወ እንዲተከፍቶ ምናምን ምንም የሚሸማቀቀው ነገር የለም። ነገር ግን እኛ ሰዎች በመሃል ስላለን ከማህበረሰቡ ጋር መኖር ስላለበት ከየትኛው ማህበረሰብ ጋር ነው የምንኖረው ብለን ስናሰላው ኢትዮጵያውያን ኢትዮጵያውያን ምንድን ነው በቃ እንደ ቦይ መነዳት የሆነ ነገር በቃ አፍ መክፈት የሆነ በቃ እንዴት የቤተሰቦቿን ስቃይ የእነሱን ስቃይ የእሷን ስቃይ አስባችሁታል? አሁን እኮ ይሄ እንደ ትልቅ ዲል ታይቶ አይደለም የጥርሷ ጉዳይ፣ ግን የሰው ጉዳይ ነው እያሳሰበ ያለው ሰው ነው። ለሰው መድኃኒቱ ይባላል መርዙም ደግሞ ሰው ነው። በዚህ ዘመንማ መርዙ በዝቷል። ስለዚህ እስኪ እንቀጥል ሰዎች ጋር ተግባቢ ነሽ ወይ? እስኪ ንገሪ ስለሱ። ያው ኮሌጅ ላይ አግልሎልኝ ስለነበረ ማስኩ ከልጆች ጋር ምናምን ኢንተራክት ለማድረግ ሞክር ነበር። አውራ ነበር፣ ስቅ ነበር፣ ግን ደግሞ መሳስበላ ብቻዬን ነበር። ነበር ስቅ ነበር፣ ግን ደግሞ መሳስበላ ብቻዬን ነበር። አያችሁ ማስኩን ታደርግና መጫወት ትፈልጋለች፣ ጓደኛ ትፈልጋለች፣ ሰው ትፈልጋለች እች ልጅ ግን ከምን አይነት ሰው ጋር ነው መቅጠም ያለባት? ማስኳን አድርጋ ታወራለች ትጫወታለች። ልክ ምግብ፣ ምሳ መበያ ሰዓት ሲደርስ ግን ከነሱ ተነጥላ ሄዳ ነው በልታ ምትመጣው። ለምን? ይሄኛው ወጣ ያለ ምናምን ምናምን ስለሆነ እንደምታዩት በጣም እንትን ስለሆነ፣ በቃ የሆነ ሰው ምን ይለኛል? አረ ተው! አይ፣ አፈር ለሚበላው ለሚበሰብ ሰው አለ። ብቻ እኔ እነግርሃለሁ እያንዳንድን። እሺ፣ እንቀጥልማ እዚህ ጋር አሁን ስሜቷን እንየውማ ጥርሷን ተሰራች። ያሁሉ ያ ሁሉ ያሸማቀቃት ይሄ ሁሉ አመት እንደዚህ አሽጋ ከሰው ጋር መቅረብ ምን ምን ያሸማቀቃት ጉዳይ ሁሉ ተሰርቶላት ጥርሷን እኔ በእውነት ይሄ የጥርስ ክሊኒኩን ከልብ አመሰግናለሁ። እኔ በእሷ በቤተሰቧም ጭምር በሚዲያ ሰዎች ወይም ደግሞ በሚዲያ ተከታዮች ስምም ከልብ አመሰግናለሁ። እኔ ለሰው መደረግ ለእኔ የሚያስደስተኝ ነው። ለምን አውቃለሁ፣ ሁሉንም እኔ ለምመሰላችሁ፣ አንዳንዴ ስሜታዊ ሆኜ ትጮኋለህ ምናም ትላላችሁ። ኖ ያንን ያመጣው ምንድ ታውቃላችሁ? እኔ ለሚዲያ ብቻ ብዬ አይደለም ሚዲያ ላይ መመጣው፣ እንዳልኳችሁ ነው መግቢያ ላይ፣ ህይወትን የተማርኳት ከራሴ ነው። ማግኘት ማጣትን፣ ደስታን፣ ሀዘንን ሁሉም ነገር የሰውን የምንም ሁሉም ነገር የተጨመኩት በዚሁ ነው፣ በራሴ ላይ ነው። እንደ አይጥ ተሞክሮብኝ ነው በቃ እንዳይጥ ስለዚህ፣ ለሰው አዝናለሁ በጣም አዝናለሁ። የሚከፋው ሰው ምን ያህል ስኬሉን ወይም ደግሞ ሌብሉን አውቋለሁ። የከፋት ሌብል፣ ምን ያህል መከፋት፣ ምን ያህል በውስጥ የሚያሳድረውን ተጽዕኖ ስለማውቀው ይሰማኛል። የዛ ሰው ደግሞ ደስታ ከምንም በላይ ያስደስተኛል። እና ክሊኒኩንም ከልብ እናመሰግናለን ነው ምለሆነ ከልብ እኒያት እስኪ እንዴት ሪያክት እንዳደረገች የተሰራውን ጥርስ በመስታወት ራሷን ስታይ ማለት ነው ተመልከቱ። በአዲሱ ፈገግታሽ አዲሱን ጥርስሽን ላሳይሽ ነው። አሪዩ ሬዲ? ተዘጋጅተሻል? የዚህን ያህል ውይ መርዝ ኮነን ሰው አይ ሰው እኮ የሚል ነበር ድሮ። የሆነ ጠቅስ ግርግዳ ላይ ሰው እኮ ይላል። እውነት እውነት ጥርስ ሕክምና እኔ አድራሻውንም አጣርቼ ምናምን ኢትዮጵያሁን ስሳፈር ሄጃቸዋለሁ፣ ጠይቃቸዋለሁ፣ አመሰግናቸዋለሁ በሷ ስም ለምን የቤተሰቡንም ደስታ አሁን እናያለን። የእሷንም አይታችሁታል፣ ደስታውን ያሳለፈችውንም ስቃይ እረደዋለው ብዙ ነገሮችን ማለት ነው። እስኪ እንቀጥልማ። እነሱን ደግሞ ጠርተን ድጋሚ ሰርፕራይዝ እናደርጋቸዋለን ማለት ነው። አይ ማጣት ማጣት ተጨምሮ ከኢትዮጵያ ህዝብ ጋር መኖር ልጄ ቀና ነች። ዛሬ ልጄ ከቤት ወጣች። ምን እንደምላላቅ ልጄ ስስቅ፣ ለመጀመሪያ ጊዜ ያየዋት ሚጣዬ፣ ሳቅሽ ዛሬ ሚጣዬ። ምን እንደምላላቅ ምን እንደምላላቅ። በእውነት በእውነት በእውነት በእውነት በእውነት ልጄ ልጆችሽ ይባረኩልሽ፣ ሺህ ሁኚ። እውነት እኛን ያገኘ እግዚአብሔር፣ እንደው እንጃ እኔ ቃላት የለኝም፣ ምን እንደምል አላውቅም። በሆነ አጋጣሚ ልጅን ማጣት ነበር ይመስለኝ ውዬ እስከምገባ ላምንም፣ ይህን ይመስላል። ይሄ ማለት የብዙዎች ቁስል ነው፣ ብዙዎች በየቤቱ አሉ። እውነት ለመናገር ማንም ፈርተው ብትሉኝ ሰው የሚባል ሰው ሰው ሰው ያስፈልገዋል። ግን ከምን አይነት ሰው ጋር ነው የሚገጥመው? አሁን ብዙ ጊዜ አጫጭር የሆኑ ሰዎችን ምናምን የሆነ ሌላ ፍጡር እንዳየ ምንድን ነው እንዳንተ ጭንቅላት አላቸው እዚ ጋር የቁመት ጉዳይ ወይም ደግሞ የዚህ መጉደል ወይ የአይን መጉደል ወይ የሆነ ነገር ከሰውነት ባህሪያቸው ምንም የሚያውቅ እንትን ያለው ነገር የለም። ስለዚህ ሁሉም በየቤቱ አሁን ብትገቡ ምናምን ኢትዮጵያ ውስጥ እንደዚህ ተሸማቅቆ የተቀመጡ እችስ ወጣች፣ እድሜ ለሚዲያ አያናት ልጄን ከጓዳ አስወጣሽልኝ አመሰግናለሁ ዶክተር አለች እናትየው እግዚአብሔር ላይ ኮይ ልጄ ቀና ነች ዛሬ ልጄ ከቤት ወጣችል ዛሬ ምን እንደምን አላቅ በእውነት በእውነት በእውነት በእውነት በእውነት ልጄን ከጓዳ ነው ያወጣሽል ከጓዳ ነው ያወጣሽልኝ እውነት ዶክተር ከልብ እናመሰግናለን አሁንም ይህን ክሊኒክ ከልብ እናመሰግናለን ነው የምለው ያኔ እንዳያችሁት ነው ቀጥይ እዚጋ ደግሞ ሌላ ሰፕራይዝ ነው። ፌበን በነበረው የጥርሷ ፕሮፋይል ለስርዓት መጥንም ጎበዝና ዞና ብቁ ሆና እያለች ነገር ግን ለስርዓት መጥንም ብለው ኢንተርቪው ላይ እንደ ጣሏት ነግረውናል። ልባችን ተነክቶ በዚህ ምክንያት እንግዲህ የአኔት ስፔሻሊቲ ተነጋግረንበት ፌበንን በቋሚ የአኔት ዴንታል ክሊኒክ ስታፍ አድርገን ሽን ቀጠር ማታ አላምንም። ከሰኞ ጀምራ ስራ ትጀምራለች። የኔ እናት ምንም ችግር የለውም። ይሄ እኮ ስራ የተማረች ልጅ አይደለም? የኔ ልጅ ስራ ልትይዢ። አዎ፣ አንቺ አየሽ እንደ እናታያቸው። ይህ ጸጋ ለተወሰኑ ሰዎች ነው የሚሰጠው። ሰዎችን ጎዶሎ አንስቶ ሙሉ ማድረግ ቀላል አይደለም። እንዲህ ብትሆን አይግረምሽ ዶክተር። ያሳለፍነው ነገር በጣም በጣም ከባድ ነው።

ሁሌም እንደምላችሁ ነው፣ ማዘር በጥልፍ የሰራችው ነብሷን ይማረውና፣ ሁሌ እንደምላችሁ መከራና ስቃይን ያልቀመሰ የደስታን ትርጉም አያውቀውም የሚባል ነገር አለ። ብዙ ጊዜ መከራና ስቃይን ያልቀመሱ ሰዎች የሰው ጉዳት፣ የሰው ጭንቀት፣ የሰው ቁስል ምንም አይሰማቸውም፣ ሴንስም አይሰጣቸውም ላይ ሁሌ እንደምላችሁ ስለ ስደት እንዲያወራ የምፈልገው ስደትን ያየ ነው። ለምን ቁስሉን ያየ ስለ ቁስሉ ሲያወራ ደስ ይላልና ማለት ነው። ስለዚህ ከልብ እኔ እንጂ ይሄንን ክሊኒክ እውነት ከልብ እናመሰግናለን። አስተዋውቅላቸዋለሁ ዩትዩብም አላቸው ቲክቶክም አላቸው አውርታችሁ መሄድና ማነጋገር ትችላላችሁ። መታከምም ትችላላችሁ ማለት ነው። ማመስገንም ትችላላችሁ የሰው ደስታ የሚያስደስታችሁ ካላችሁ ማለት ነው። ስለዚህ ከምንም በላይ እንዳመሰግናቸው ያደረገኝ በነፃ ማከማቸው ብቻ አይደለም፣ ልጅቷን ወደ ቀልቧ መመለሳቸው ብቻ አይደለም፣ ከሰው አፍ ስላዳኗት ብቻ አይደለም ከዛም አልፈው ተርፈው ስራም አስገቧት። ስራ መግባቷ ለእኔ በጣም ትልቅ ደስታ ነው የሰጠኝ። እንግዲህ ይህን ስንተ አመት ሙሉ ቤት ውስጥ ተደብቃ ተሸማቃ ምን የነበረች አሁን ጥርሷ ተስተካክሎ ምናምን እናየ እንሰማዋለን። አሁን ስራ አስገቧት፣ ከልብ እናመሰግናለን። ክብሩን ፈጣሪ አምላኪው ሰር ነው የምለው ከምንም በላይ ቀጥሉ። ደግሞ ሰዎችን ፈገግ ብሎ መቀበል በጣም መታደል። ትራንስፖርት ላይ ከሰዎች ጋር ስገናኝ በስራ ቦታ ከሰዎች ጋር ተሰብስቤ ስበላ አስጠጣ በጣም ምክንያቱም ሆ እንደዚህ አይነት እንትን ስላላሳለፍኩ ለእኔ እንደ አዲስ እንደ መጀመሪያ አጋጣሚ ነው ለእኔ ማለት ነው። ስለዚህ ደስተኛ ነኝ በጣም። ደስ ይበል እናት እ በጣም ትንሽ ነገር ነች ግን ጉዳይ ኧረ በቅድስ ገብርኤል ኧረ በቅድስ ገብርኤል ኧረ በመቤቴ መርቁ ዕድሜ ይስጥልን፣ ተባረኩ። ሺሁኑ በወጣው ይተካላቸ። እኔ ለእናንተ ቃላት የለኝም። ለያኔ ጠቅላላ እንዳለ አባላቶች ሁሉ ከካርድ ክፍሏ ጀምሮ የተቀበላችሁ መቀበል በአንድ ቀን አይተሽ እሺ ብለሽ ልብሽ ይራራልኝ። እኔ ቃላት የለኝም ለእናንተ። እግዚአብሔር አብዝቶ አብዝቶ ይባርካችሁ፣ ዘራችሁ ይባረክ። እውነት ይሄ ለኛ አይገባ። በእውነት እኔ ራሴ ተሰምቶኛ። ምን ይዤላት ልሂድ እያልኩ ነበር። እንዳያችሁት ነው ማለት ነው። የዚህን ያህል ነው። እንግዲህ አስቡት። አሁን ይሄንን ነገር የሆነ ለእውቅና ለራሳቸው ለክሊኒካቸው ሲሉ ነው ምናምን ይሁን ሰው መልካም አድርጎ ቢታወቅ ለእኔ ትልቅ ነገር ነው ብዬ ነው ማስበው። ለምን አድርገዋላ አሳይተውን አላ ገባችሁ። ይሄ እኮ እንደ ቀልድ የሚታይ አይደለም። የቤተሰብ ደስታን መመለስ፣ የአንዲትን እህታችንን ላይፍ መመለስ ማለት ቀላል ነገር አይደለም። ገባችሁ። ከዚህ አንጻር እዩት እንግዲህ። ስለዚህ ከልብ እኔም አመሰግናለሁ። በስተመጨረሻ ያሉትን እንስማና ዩቲዩባቸውናን ቲክቶካቸውን አስቀምጥላችኋለሁ ገብታችሁ ፎሎ እንዲሁም ሰብስክራይብ አድርጓቸው። እንዳልኳችሁ እኔም ማስታወቂያ ስራ ምናምን ተብዬ ምናምን ሳይሆን ያለውን ልናገር ብዬ ነው፣ ደግሞ ባስተዋውቅላቸውም ስለሚገባቸውም ነው። ደግሞ እንስማት የመጨረሻው። ፌብዬ በመጨረሻ እንዳንቺ አይነት ላሉ ወጣቶች ምን ትያቸዋለሽ? ጉርለታችን ይሰራናል፣ በጣም ትልቅ ሰው ያደረገናል። አንገታችንን ቀና አድርገን ነው ሚሄድ ያለብን ምንጊዜ በተለይ ሴት እህቶች የሚመላቸው ማለት ነው። እንዲሁም ባለን ጉድለት ተጠቅመን ብዙ ነገር መስራት እንችላለን። ራስ ማጥፋት፣ ብዙ ብዙ ነገር ማድረግ መፍትሄ አይደለም፣ ማልቀስ። በእኔ ጉድለታችን መነሻችን ፖይንታችን ነው። ምክንያቱም አንድ ጉድለት ሲኖረን ራሳችንን ለመፈለግ ወይም ደግሞ ያንን ነገር ያለብንን ችግር ለመቀየር እንተጋለን፣ እንሮጣለን ወደዛ ነገር ማለት ነው። ማንኛውም ሰው ስፔሻሊ በተፈጥሮ ምክንያት የሆነ ነገር ካለበት የሆነ ዲፌክት ብሎ የሚቆጥረው ነገር ካለ እሱን እንደ ጸጋ መቀበልና መፍትሄውን ግን መፈለግ ያስፈልጋል። ላለውኝ ብዬ ቅድም ስትናገሪ ብለሽኛል፣ የሳቁብኝ ላይ አሁን በኮንፊደንስ እስቅባቸዋለሁ ብለሻል አይደለም። ስለዚህ የማስክ ዘመን አበቃ። ከትከት በያቸርስ ውየት አለ አለ የኔም ችርስ ላችሁ ነበርኩ የት ግን ያደረግኳት በናትሽን ለማንኛውም ይህን ይመስላል ማለት ነው እንደምታዩት ነው ጉርለታችንን አንዳንድ ጊዜ የሆነ ጥቅስ ደስ የሚለይ ነገር አለ የተሰጠን ብናቅ የተሰጠንን ብናቅ የጎደለን ነገር የለም የሚል አሁን ለምሳሌ ጥርሳችን ወይም ደግሞ አንድ አይናችን ሊሆን ይችላል ብዙ የተሰጠን ነገር አለ ማመስገኛ ግን እንዳናመሰግን ደግሞ የሚያደርገን ደግሞ ማን ነው ሰው ይባላል የሰው አፍ ስለዚህ ባካችሁ እንዲህ አይነት ሰዎች ስታዩ ምናምን ምናምን በቃ ተው ተው፣ በእናታችሁ የሆነ መሳደብ፣ መናቅ ምናምን አስፈላጊ ነው ብዬ አላስብም። በቃ ተው፣ በቃ ላሽ በሉ። ያ ሰው ይሰማዋል። እኔ ብዙ ጊዜ አሁን አንድ ሰው የሆነ ከከሳ ክስት ብሎ ካየሁት ከስታል አልለውም፣ ኖ አይባልማ። የበለጠ ያን ሰው እንዲያስብና የበለጠ እንትን እንዲን ነው የሚያደርገው። በቃ ዝም ማለትንም እኮ ገዛ ነው ለዛ ሰው እኮ ምን ማንቆነጠጠና ነው ዝም ብለ ያልሆነ የሆነ የምትቀበጣጥረው አጥረው። እኔ እኮ ይገርመኛል። ይቺ ልጅ እንግዲህ ከአስተማሪ ጀምሮ ነው የወቀጧት እስከ ጓደኞቿ እስከ ምናምን። አሁን ላይ ስራ ገባች፣ ጥርሷ ተስተካከለ። ፈጣሪ አምላክ እኮ መንገድ አለው። እኛ እኮ ነጋችንን ስለማናውቅ ነው እንጂ ዛሬን እየኖርን አመስጋኝ ብንሆን ኑሮ ፈጣሪ ነገን ያዘጋጀልን ንጋ ቶሎ እንደርስ ነበረ። ነገር ግን የሆነች ነገር ጎደል ሲልን ማንን ነው ምንጣለው? ፈጣሪ አምላካችንን ማን ነው የምንጋጨው? አምላካችንን። አያችሁ፣ ከአምላክ ጋር ተጣልቶ ወይም ደግሞ ተጋጭቶ ማንም ሰላም የሆነ የለም። አባቴ ጎደለህ ችግር የለም፣ የሚሞላው ትልቁ ሰማይና ምድር ነው የፈጠረው። እኔንም የፈጠረኝ አምላክ ይሞላልኛል። ነገር ለምን ዛሬን፣ አሁን እችን ቅጽበት ነዋ እኛ የምናውቀው። ከዚች ያለፈች አስተሳሰባለን እንዴ? ከዚች ቅጽበት አሁን ከማወራባት እ ሰከንዷ ውጪ አላውቅም። ገባችሁ? እሚያቅልን የሚጠነቀቅልን አንድ አምላክ እስካለ ድረስ ቢጎለኝም ምን ቢለኝም ለሌላው መማሪያ ልሆን ነው ብዬ አስባለሁ። ላይ ካሁን እች ልጅ የጎደላት ነገር አለ፣ ከዛ በኋላ ተስተካከለላት። ማን ተመሰገነ? ፈጣሪ አምላክ ይመሰገናል ማለት ነው። አያችሁ፣ እያንዳንዱ ምድር ላይ ስንኖር እያንዳንዱ በህይወታችን የሚመጣውን ነገር አንድም ለትምህርት ነው፣ ሁለትም ደግሞ የሆነ ነገር ሊያልፍልን ነው። በቃ ይሄንን ብላችሁ አስቡት። ስለዚህ መዝጊያዬን የማደርገው ምንድን ነው የተሰጠንን ብናውቅ የጎደለን የለም። ተረፈ በስደትም በሀገር ውስጥም ያላችሁ ሰላማችሁ ይብዛልኝ። እንደምወዳችሁም እንደማከብራችሁም አትርሱ። ባካችሁ ሰብስክራይብ ማድረግን አትርሱ። እንዲሁም ደግሞ ለቪዲዮ ስለሚጠቅመኝ ሌላ ካታጎሪ ላይ ስለከተተኝ ያው እኔ ቪዲዮ ባወረድኩ ቁጥር ማስታወቂያ አይከትልኝም ቢጫ እንደበራ ነው እና የሚያስቀምጠው ኦልሬዲ አውቆኛልና። እና እስኪለቀው የሚለቀው ምንድነው የእናንተ ላይክ እና እይታ ነው እና ባካችሁ ሰብስክራይብ፣ እንዲሁም ደግሞ ላይክ አድርጉ እባካችሁ። በቃ ስምንት ነጥብ በተረፈ ማስታወቂያ ማሰራት የምትፈልጉ ድርጅቶች በዚህ ቻናል ላይ ማስታወቂያ ማሰራት እንፈልጋለን፣ ማስታወቂያቻችንን እንድናስተላልፍ እንፈልጋለን የምትሉ ሰዎች ካላችሁ አናግሩኝ፣ አዋሩኝ እላለሁ። በተረፈ ባይ ባይ።